ሰላም ሰላም ጤና ይስጥልን ውድና የተወደዳችሁ የተከበራችሁ ውድ የቻናላችን ቤተሰቦች እንደምን አረፈዳችሁ እንደምንቆያችሁ እንደምንከረማችሁ ሰላማችሁ በያላችሁበት ቦታ የኢትዮጵያ ሕዝብ በሙሉ ይድረስልን። እንግዲህ ዛሬ ብርሃነ መስቀል በዋዜማ አዲስ ቪዲዮ እሽንልን መተናል ማለት ነው። እንግዲህ የኖላዊት ድራማ ተከታታይ በሙሉ ሁላችሁም እንኳን አደረሳችሁ እንኳንም አብሮን አደረሰን። ብርሃነ መስቀል ምንድን ነው? እንኳንም ለብርሃነ መስቀል ዋዜማ ክብረ በዓል፣ አመታዊ ክብረ በዓል በሰላም በጤና በደስታ በፍቅር አደረሳችሁ አደረሰን። እንግዲህ ሁላችሁንም እንወዳችኋለን። ይሄ ሁለት ሁለት ሺ አስራ ስምንት እንዴት ነው? 2018 ያበቃን። እግዚአብሔር ይመስገን፣ ስሙ የተመሰገነ ይሁን። ሁላችንም ደግሞ ስግደት ላይ ያለን እህት ወንድሞቻችንን የመዳም ቅመሞች ስግደት ላይ ብርሃን ላይ የወጣችሁ እግዚአብሔር አምላክ በያላችሁበት ቦታ ይጠብቃችሁ። የእግዚአብሔርን ሰላም የእግዚአብሔርን ሰላምታ በያላችሁበት ቦታ! የኔም ሰላምታ ይደረስላችሁ። እንግዲህ ብርሃነ መስቀል እንዴት ነው ብርሃነ መስቀል ማለት ነው? ብርሃነ መስቀል ማለት እንዴት ነው የምለው አብረን የምናይ ይሆናል። እስከ መጨረሻ ይህን ቪዲዮ ተከታተሉት። እንዲሁም ደግሞ ቪዲዮን ከወደዳችሁ ኮሜንት ስር እንጠብቃቸዋለን፣ ደስታችሁ ማለት ነው። እንግዲህ እንዲሁም ደግሞ ለቤቴ አዲስ የሆናችሁ ለቤታችን አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ ነባሪዎች ላይክ ሼር ኮሜንት እያደረጋችሁ ከኛ ጋር እስከ መጨረሻ ቆዩ ልንላችሁ እንወዳለን። እንግዲህ ቤተሰቦቻችን ዛሬ ብርሃነ መስቀል ለዋዜማ ሁሉን ነገር ብርሃነ መስቀል ማለት መጀመሪ መጀመሪያ ከጨለማ ወደ ብርሃን የወጣንበት ሁሉን ነገር የተቀያየምንበት ይቅር ተባብለን 2018 በፍቅር በሰላም በደስታ በአንድነት የአንድ ምዕራፍ ብለን የምንጀምርበት ዓመተ ምሕረት ነው። እንግዲህ 2018 መስከረም 16 ዛሬ አንደኛው ወር ላይ 16 በ16 እንግዲህ ዋዜማ ክብረ በዓል ነው። የዋዜማ የመስቀል ዋዜማ ክብረ በዓል ነው። 44ቶቹ ታቦቶቹ ዳሜራ የሚበራበት አመር ቀን ነው። እንግዲህ የመጨረሻ ወር ነው። 2017 ጨርሰን 2018 በፍቅር በአንድነት በደስታ የምናሳልፍበት ጊዜ ነው እና ሁላችሁም በአንድነት በፍቅር በደስታ 2017 ጨረሰን 2018 ገብተናል። መቼም ዛሬ 16 ስለሆነ ቀኖታችን አስቆጥረናል። ስለዚህም ሁላችሁም እንኳን አደረሳችሁ እንኳንም አብሮን አደረሰን ውዴ ኢትዮጵያዊን፣ ኤክትራዊን የእግዚአብሔር ቤተሰቦች በሙሉ እንኳንም በሰላም በፍቅር በደስታ አደረሳችሁ በድጋሚ እንላቸል እንላችኋለን ልንላቸውም እንጠይቃለን ማለት ነው። እንግዲህ ቤተሰቦቻችን የኖላዊ ድራማ ተከታታይ በሙሉ ሁላችሁም እንኳንም አደረሳችሁ። እንዲሁም ደግሞ እንኳንም ወደ በአንድነት በፍቅር በሰላም የሰራችሁትን ቪዲዮ በሙሉ እስከ ዛሬ ያስተማራችሁን ነገር የሰራችሁልን ነገር ሁሉ ነገር አስተማሪ ወይም ደግሞ አስተ አንድ ምናገኝበት የምንማርበት ቪዲዮ ነበረ እና እናመሰግናለን። አሁንም ደግሞ ከቪዲዮቻችሁ ከድራማቻችሁ ከጀርባ ደግሞ ለሁለት ሺ አስራ ስምንት የምትሰሩትን ስራዎቻችሁ ደግሞ ያላችሁትን ፍቅር እያየን ነው። በጣም እናመሰግናለን። እግዚአብሔር አምላክ አንድነት ስጣችሁ፣ እንደዚሁም ደግሞ ፍቅርን ያድልላችሁ። እንግዲህ ታዲያ ሁለት ሺህ አስራ ሰባት ውስጥ የሰራንን አጣት የሰራንን ሁሉ ስራችሁን ስራቻችንን እግዚአብሔር አምላክ ወደ እግዚአብሔር ተመልሰን ይቅር በልን ጌታችን ይቅር በልን መድኃኒታችን ይቅር በልን ጌታችን መድኃኒታችን ኢየሱስ ክርስቶስ የ የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም ይቅር በልን ይቅር በይን ብለን ሁሉን ነገር ትተን ይቅር ተባ ብለን 2018 አንድ ብለን አንድ ምዕራፍ ብለን ሁላችንም የምንጀምርበት ዓመተ ምሕረት ይሆንልን ወዶቻችንን ሁላችሁም በአንድነት ፍቅር ያድልልን፣ ፍቅር ላይ ፍቅር፣ ደስታ ላይ ደስታ፣ አንድነት ላይ አንድነት ጨምሮልን፣ ዓመተ ምሕረት አንድ ብለን የምናሳልፍበት ድሮ እናቶቻችንን፣ አባቶቻችንን፣ እህት ወንድሞቻችንን፣ አያቶቻችንን የሚያሳልፉ ፍቅር አሁንም ይስጥልን፣ አሁንም ይስጣችሁ በአንድነት እንደዚህ ቆማችሁ ሲሰሩ በአንድነት እንደዚህ ቆመን ስንሄድ ስንጓዝ በጣም እግዚአብሔር የሚወደው ይሄ ነው፣ እግዚአብሔርም ደግሞ የሚፈቅደው ይሄ ነው እና ሁላችሁም በተለያየ ድራማ የምታስተምረውን ነገሮች እናመሰግናለን። በጣም ጥሩ ደስ ደስ የሚል ድራሞች ነበረ። እስከዛሬ የሰራችሁት ድራማ በጣም ብዙ ነገር ተምረናል ወደናል። እንዲሁም ደግሞ ሁለት ሺህ ለአስራ ስምንት የተለያየ ደስ የሚል በፍቅር የምናሳልፍበት ዓመት ይሆንልን። ቢሆንም ግን አሁን ያሳለፋችሁ ድራማዎች ውስጥ ግን አንዳንድ ነገሮችን የሚያስቀይምም ወይም ደግሞ ትምህርት የሚሆንልን ብዙ ነገር ስለሰራችሁት እጅግ እናመሰግናለን። ከዚህ በኋላ ደግሞ ጥሩ ጥሩ ነገር ሰው የሚያስቀይም ሳይሆን ሰውንን የሚያስደስት ደስታችሁን ደስታችን ነው እንግዲህ ቤተሰቦቻችንን የምናስተላለፍ ዘንድ ዛሬ ይሄን ይመስላል ማለት ነው። በድጋሚ እንኳንም አደረሳችሁ አብሮን አደረሰን። እንግዲህ ዋዜማ ዛሬ በጣም ደስ ይላል። በጣም በጣም በጣም ማለት ነው እንግዲህ በኩላችን ያሳለፍነው እኛ በአንድነት ሁላችንን የህዝብ በክርስቲያን በሙሉ ያሳለፍነው ቪዲዮዎች ይኖራል። እሱንን እናሳያችኋለን እስከ ማሻ ይሄ ቪዲዮ ተከታተሉት፣ ላይክ ሼር እያደረጋችው እያደረጋችሁ ግቡ። እኛም ደግሞ በኮመንት ሆነ የመዳም ቀመሞች በኮመንትም ሆነ በንግግርም ሆነ በተለያየ የእናንተ ቪዲዮ ላይ ሀጣትም ከሆነ የናን እናንተ የሚያስቀይም ቪዲዮ ከሰራን በጣም ይቅርታ እንጠይቀዋለን። በእግዚአብሔር ስም ይቅርታ እንጠይቀዋቸዋለን። 2018 እንግዲህ በፍቅር በደስታ አብረን እንድናሳልፍ እግዚአብሔር ያድልልን እግዚአብሔር ይርዳን፣ ሁላችሁም ይርዳን። እንኳንም በድጋሚ ከጨለማ ወደ ብርሃን መስቀል በሰላም በጤና በፍቅር አደረሳችሁ ወጣችሁ ልላችሁ እወዳለሁ። ይሄ መልእክቴ ከራሴ ነው ማለት ነው። እንግዲህ ውድ ኢትዮጵያዊን፣ ኤርትራዊን የመዳም ቅመሞች ስግደት ላይ ያላችሁ፣ ኢትዮጵያ ውስጥ ያላችሁ በሙሉ እዚች ምድር ላይ ያላችሁ ሁላችሁም ይሄን ቪዲዮ ድረሳችሁ እንኳንም አደረሳችሁ እንኳንም አብሮ አደረሰን። ውዴ ቤተሰቦቻችንም ያጠፋን በስተት ያጠፋን ሰው ነው፣ ይሳሳታል እና ያጠፋን ንግግር፣ እኛ የምንሰራው ስራዎች የምንናገረው ንግግሮች እናንተን ካስቀየምኩት፣ እናንተንም ካስቀየመ በእግዚአብሔር ስም እግዚአብሔር ፍለፊት ይቅር እንድትሉኝ በቅንነት ጠይቃችኋለሁ። እንግዲህ ቤተሰቦቻችን የኔ መልእክት ዛሬ ይሄን ይመስላል ማለት ነው። በድጋሚ እንኳን አደረሳችሁ። እንግዲህ 2018 ገብተናል። 2018 በፍቅር ጨርሰን ደግሞ በደስታ ጨርሰን በአንድነት በሰላም ጨርሰን 2019 ላይ የምንገናኝ መድኃኔዓለም ያድርገን ሁላችንም በሰላም ያኑረን ች ምድር ላይ ሰው ልጅ ሺህ ዓመት ምድር ላይ አይኖርም። ስለዚህ ሁላችሁም እናዳችኋለን እናከብራችኋለን። ይህን ኖላዊ ድራማም ደግሞ እንደዚህ ወደፊት በአዲስ ቪዲዮ በተለያየ ቪዲዮ እንዲትለቁልን በግነት እንጠይቀዋለን። እንዲሁም ደግሞ የእሱን ተወዳጅ ሁላችሁም በጉጉት ጠብቁ ማለት ነው። ሰላም ሁኑልን ሁላችሁም በያላችሁበት ቦታ እንግዲህ ማታ ሻማ እንትን ላይ በየቤታችሁ ሻማ ዳመራ የመዳም ቅመሞች መዳም ቅመሞች ኩሽና ውስጥ ያላችሁ ዳመራችሁንን ካጣችሁ እንግዲህ ሻማችሁን ቤት ውስጥ አብሩ። እግዚአብሔር የሰው ልጅ ልብ ነው የሚያየው። ስለዚህ ሁላችሁም ሌላው ድራማ ላይ እንዳያችሁት በአንድነት ከካሜራ ጀርባ በአንድነት እያሳለፉ ነው፣ በፍቅር እያሳለፉ ነው ማለት ነው እኛ እንደዚህ እየተሳደብነ ወይም ደግሞ እንደዚህ ያደረጉ እንደዚህ ያደረጉ እያለን የምንናደደው ዝም ብለን ነው እንጂ እነሱ ከካሜራ ጀርባ ለበዓል ተሰብስቦ እንደዚህ ዳቦ እየቆረሱ ይገኛሉ ማለት ነው። እንግዲህ በጣም ደስ ይላል። እንኳንም አደረሳችሁ እንኳንም ለዚህ አበቃችሁ እላችሁ እወዳለሁ፣ ውድ ቤተሰቦቻችን ብዙ አመት እንግዲህ እንደነገርኳችሁ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ፣ መልካም ሰዓት፣ መልካም ረፍት፣ መልካም በዓል ሁላችሁ አመተበ በቃ ከዚህ በኋላ የእንቁጣጣሽ አለቀ። ደመራ ዛሬ ትሟል ማለት ነው። አንድ ብለን የምንጀምርበት አመት መጥቶልናል። እንግዲህ ሁላችሁ አሸብሽባችሁ ተነሱ፣ ለምስጋና ተነሱ ለዝማሪ ሱ በእልልታ እናለን እያለን እንገኛል እንገኛለን፣ ማለት ነው። ባይ ባይ።